ናቸው ውድ የዩቲዩብ ቻናላችን ተከታታዮች፣ እንግዲህ ሁልጊዜ ቅዳሜ ቅዳሜ እንደምናደርገው ከላይኛው በኩል የእንግሊዘኛ ሴንቴንስ ከታችኛው በኩል ደግሞ የእነሱ ትርጉምን የምናይበት ትምህርት ዛሬ ይዘንላችሁ መጥተናል ማለት ነው። እሺ ቀጥታ ትምህርታችን ከመግባታችን በፊት እንግዲህ ሁላችሁም ይህን ቪዲዮ የምታዩ ላይክ ቪዲዮችንን እንዲሁም ሰብስክራይብ እያደረጋችሁ እንድታልፉ በትህትና እንገልጻለን። እናመሰግናለን። ሰው እንግዲህ ከላይ ያለውን ከማንበብ እንጀምራለናል ከላይ ባለው የማንበብ እንጀምራለን። ሶ ምንድ ነው የሚለው? ማይ ሲስተር፣ ማይ ሲስተር ስሊፕ ኦል ዳይ። መጀመሪያው ማይ ሲስተር ስሊፕ ኦል ዳይ። ማይ ሲስተር ስል ምንድን ነው የእኔ እህት እያልኩናል፣ እህቴ እንደማለት ነው በስሊፕ ምንድ ነው ተኛ። ቀኑ ኖ ኦል ደይ ካልን ደግሞ ምድ ቀኑ ኑ ሶ ሲተረጎም ማለት እህቴ ቀኑን ሙሉ ተኛ፣ እህቴ ቀኑን ሙሉ ተኛ ቸሆናል ማለት። ወደ ሁለተኛው ኒድ ምን ይላል? ዘይ ሹ ቴክ፣ ዘይ ሹ ቴክ ዩር አምብሬላ ቢካዝ ኢትስ ን ዘይ ሹድ ቴክ ዩር አምብሬላ ቢካዝ ኢትስ ሬይኒንግ ኢትስ ሬይኒንግ ሶ እንግዲህ እዚህ ጋር የምናውቀው የመጀመሪያው ምንድን ነው አምብሬላ ምንድን ነው ዣንጥላ እንደማለት ነው አምብሬላ ዣንጥላ ነው ሶ ምን ለማለት ነው ማለት ነው? ዝናብ ስለሆነ ዣንጥላውን መውሰድ አለባቸው የማን የእርስዎን ማለት ነው ስለዚህ ምን እያለ ነው አሉ ዝናብ ስለሆነ ዣንጥላውን መውሰድ አለባቸው ሁለተኛው ሴንቴንሳችን ይሄን ይመስላል ወደ ሶስተኛው እንላለን ዌር አር ስ ሶስተኛ ዌር አር ዘረስትሩ ር አር ዘረስሩ ረስትሩ ምን ማለት ነው? ረስትሩም ስትባሉ ምንድን ነው? ሽንት ቤት ወይም መጸዳጫ ቦታ እያለ ነው ማለት። ስለዚህ ምንድን ዌር ማለት ቦታውን ነው ያለ እየጠየቀናል መጸዳጫ ቤቶቹ የት አሉ? የት ነው የማገኛቸው እያላቸው ነው? ሰው ጥያቄ ስለሆነ አረፍተ ነገሩ እንደምታዩት መጨረሻው ላይ ምን ይሆናል ማለት ነው። በአማርኛም ጥያቄዊ አረፍተ ነገር ነው ማለት ነው የምናስቀምጠው። ስለዚህ ዌር አዝ ረስትሩም ስትሉ ምንድን ማለት ነው? ረስትሩ ማለት ማለት መጸዳጃ ቤት ማለት ነው። ስለዚህ መጸዳጃ ቤቶቹ የት አሉ ወይም የት ይገኛሉ እያለ ነው ማለት ነው። እንቀጥል። ኢፍ ዩ ኬም ቱ ፓርቲ ዊ ውድ ሃቭ አ ሎት if you came to the party we would have a lot of fun ፈን ማለት ነው መደሰት ወይም ደስታ ማለት ነው። ሶ ምን እያለ ነው ወደ ድግሱ ብትመጡ ብዙ እንዝናናለን ወይም ፈን እናደርጋለን ማለት እደሰታለን እንዝናናለን እንደማለት ነው። ስለዚህ if you came to the party we would have a lot of fun ስለዚህ ምን ማለት ነው ወደ ድግሱ ብትመጡ ብዙ እንዝናናለ እያለ ነው ማለት ነው። ቀጥለ ኔክስት ምን ይላል? ሂ ዊል ባይ ኒው ካር ዋንስ ሂ ሴቭ ኢነፍ መኒ። ሂ ዊል ባይ ኒው ካር ዋንስ ሂ ሴቭ ኢነፍ መኒ። ስለዚህ ባይ ምን ነው መግዛት አለ። ስለዚህ ኒው ካር ስትሉ አዲስ መኪና እያልነዋል። ስለዚህ ምን እያልነው ማለት ነው በቂ ገንዘብ ካጠራቀመ በኋላ አዲስ መኪና ይቀሳል እያላችሁ ነው ማለት ነው። He will buy a new car once he save enough money. Money ምንድን ነው ገንዘብ። enough ሲሆን ደግሞ በቂ ማለት። enough ማለት በቂ። ስለዚህ በቂ ገንዘብ ካጠራቀመ በኋላ ምን እያላችሁ ነው ማለት ነው። አዲስ መኪና ይቀሳል እያል ነው ማለት ነው። እንቀጥል፣ ምን ይላል? Now that the rain has stopped, now ዛት ዘ ሬን ሐዝ ስቶፕድ ዊካንጎ አውትሳይድ ዊካንጎ አውትሳይድ። ስለዚህ አሁን ሬን ነው ሬን ማለት ዝናብ ስቶፕድ ብሎናል ምን ብሏል? አቁሟል። ስለዚህ ወደ የት ወደ ውጭ መውጣት እንችላለን እያለን ነው ማለት ነው። ስለዚህ ወደ አማር እያስተረጎምን ማለት ነው። አሁን ዝናቡ ስለቆመ ወደ ውጭ መውጣት እንችላለን። አሁን ዝናቡ ስለቆመ

ስት ጠልቅ ሴት ፀሐይ ላይ ስት ጠልቅ፣ ልጆቹ በምን ነው በፓርክ ውስጥ ይጫወቱ ነበረ። ፀሐዋ ስት ጠልቅ፣ ልጆቹ በፓርክ ውስጥ ምን ያደርጉ ነበር? ይጫወቱ ነበረ። ስለዚህ ምን ማለት ነው? as the rain was setting the children were playing in the park። እሺ ስንቀጥል፣ i had cleaned the whole house

ከመሄዳችን በፊት እያለ ነው ማለት ነው። ስለዚህ ቫኬሽን ጉብኝት ሊሆን ይችላል፣ እረፍት ሊሆን ይችላል። ስለዚህ ለእረፍት ከመሄዳችን በፊት ቤቱን በሙሉ አጽድቼው ነበረ። ለእረፍት ከመሄዳችን በፊት ቤቱን በሙሉ አጽድቼው ነበረ እያለ ነው። Next, he always study a lot before he take a test. He ቢፎር ሂ ቴክ ኤ ቴስት ስለዚህ ምንድን ነው ምን ለ ያነባል ማለት ነው ማለ ሲሆን ሁሌ ስለዚህ ብዙ ጊዜ ያነባል ምን ከመውሰዱ በፊት ቴስት ወይም ፈተና እያለ ነው ማለት ነው ስለዚህ ምን እያለ ነው ፈተና ከመውሰዱ በፊት ሁል ወይም ብዙ ጊዜ ያጠናል ፈተና ከመውሰዱ በፊት ሁል ጊዜ ያጠናል እያለ ነው ማለት ነው ኔክስት ምን ይላል ኢስ ቱ ኤክስፔንሲቭ ኢስ ቱ ኤክስፔንሲቭ ኤክስፔንሲቭ ምን ማለት ነው ውድ ማለት ነዋል። መጨረሻ ላይ ኤክስክላማቶሪ ማርክ ወይም ቃላጋኖ አለችው። ስለዚህ አማርኛው ላይ ምን ታደርገኛላችሁ ማለት ቃል አጋኖ የግድ እየኖረ ነው። ስለዚህ ኢስ ቱ ኤክስፔንሲቭ ምን ማለት ነው ማለት በጣም ውድ ነው፣ በጣም ውድ ነው ይላል ማለት ነው ሶ እንግዲህ ሁሌ እንደምናደርገው ከመጀመሪያው አንዴ ሙሉ እንደግመዋለን ማለት ነው። እናንተም እንግዲህ የመጀመሪያውን ካነበባችሁ በኋላ አብራችሁን ከዛ በኋላ ያለውን ነገር ደግሞ ስንደግሞ አንድ ላይ በመሆን ቀድማችሁ እየሰራችሁ ስህተታችሁን እያያችሁ መቀጠል ትችላላችሁ ማለት ነው። እንግዲህ እንቀጥል። ማይ ማይ ሲስተር ስሊፕት ኦልደስ ማይ ሲስተር ስሊፕት ኦልደስ እህቴ ቀኑ ሙሉ ተኛች። እህቴ ቀኑ ሙሉ ተኛች። ኔክስት ዘይ ሹድ ቴክ ዩር አምብሬላ ዘይ ሹድ ቴክ ዩር አምብሬላ ቢካውስ ኢትስ ሬኒንግ ቢካውስ ኢትስ ሬኒንግ ዝናብ ስለሆነ ጃንጥላውን መውሰድ አለባቸው። ዝናብ ስለሆነ ጃንጥላውን መውሰድ አለባቸው። ሶስት ዌር አር ዘ ረስትሩምስ ዌር ኦር ረስት ሹ ሽንት ቤት ወይም መጸዳጃ ቤቶች የት አሉ? መጸዳጃ ቤቶች የት አሉ? ኔክስት ኢፍ ዩ ኬም ቱ ዘ ፓርቲ ዊ ዉድ ሃብ ሎር ኦፍ ፈን ኢፍ ዩ ኬም ቱ ዘ ፓርቲ ዊ ዉድ ሃብ ሎር ኦፍ ፈን ወደ ድግሱ ወይም ወደ ፓርቲው ብትመጡ ብዙ እንዝናናለን ወደ ድግሱ ወይም ፓርቲው ብትመጡ ብዙ እንዝናናለን። ኔክስት፣ ሂ ውል ባይ ኒው ካር ዋንስ ሂ ሴቭ ኢነፍ መኒ። ሂ ውል ባይ ኒው ካር ዋንስ ሂ ሴቭ ኢነፍ መኒ። በቂ ገንዘብ ካጠራቀመ በኋላ አዲስ መኪና ይገዛል። በቂ ገንዘብ ካጠራቀመ በኋላ አዲስ መኪና ይገዛል። ኔክስት ናው ዛት ዘሬን ሐስ ስቶፕድ ዊ ካን ጎ አውትሳይድ። ናው ዘሬን ሐስ ስቶፕድ ዊ ካን ጎ አውትሳይድ። አሁን ዝናቡ ስለቆመ ወደ ውጭ መውጣት እንችላለን። አሁን ዝናቡ ስለቆመ ወደ ውጭ መውጣት እንችላለን። ኔክስት አስ ዘ ሰን ወ ሴቲንግ። አስ ዘ ሰን ወ ሴቲንግ ልድን ር ፕንግ ን ፓርክ አዝ ዘ ሰን ዋዝ ሴቲንግ ዘ ችልድረን ወር ፕሌይንግ ኢን ዘ ፓርክ። ፀሐይዋ ስትጠልቅ ልጆቹ በፓርክ ውስጥ ይጫወቱ ነበር። ፓርክ ማለት መዝናኛ ቦታ ማለት ነው። ፓርክ ውስጥ ምን ያደርጉ ነበር? ይጫወቱ ነበር። ነክስት ይ

ሂ ኦልዌስ ስተዲ አ ሎት ቢፎር ሂ ቴክ ኤ ቴስት። ፈተና ከመውዘቱ በፊት ሁል ጊዜ ብዙ ያጠናል። ፈተና ከመውዘዱ በፊት ሁልጊዜ ብዙ ያጠናል እያለ ነው። ኢትስ ቱ ኤክስፔንሲቭ፣ ኢትስ ቱ ኤክስፔንሲቭ። ሰው ምን ማለት ነው? በጣም ውድ ነው እያለ ነው ማለት ነው። በጣም ውድ ነው እያለ ነው ማለት ነው። ስለዚህ ለዛሬ የነበረን ትምህርት ይህን ይመስላል። ኦንላይን ላይ መማር የሚፈልጉ ተማሪዎች ግን 09 12 07 23 69 ተጠቅመው ቴሌግራም ላይ ወይ ዋትስአፕ ወይ ኢሞ ላይ ቢያወሩን ስለ ትምህርቱ ሙሉ መረጃ የምንሰጡት ይሆናል ማለት ነው። እንግሊዘኛም ሆነ አማርኛ ወይም ሂሳብ እንደ እርስዎ ፍላጎት መማር ይችላሉ። እናመሰግናለን። ቪዲዮዎችን ከወደዳችሁት ላይክ በማድረግ ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ ይተባበሩ። እናመሰግናለን።